አፋር ላይ ሲጠበቅ ባህር ዳር ጫፍ ላይ ሞት ሽረት ሆኗል። ባህር ዳር ጫፉ ጌሻ ለቃዛጅ ጭምር የተገደሉበት እንደነበር ታውቋል። ክላክያ ሰራዊቱ በጎጃም ቀጠና ከ30 በላይ የፋኑ ተዋጊዎች እንደመሰስኩ ሲል በርካታ መሳሪያ ምንድማረከ ይፋ ያደረገበትን መግለጫ ይፋ አድርጓል። የፋኑ ኃይሎች በሞባይል ሲስተም የሚፈነዱ አምስት ፈንጂዎችን አጥምደው እንደነበርም ታውቋል። ታደምጡታላችሁ። ወደ አፋር ሰብሮ የገባው ይዋጦር ዙሃ 23 እያዘነበ ነው ከ15 ኪሎ ሜትር በላይ የአፋርን መሬት ጥሶ የገባ ሲሆን ከ2000 በላይ ሰዎች መፈናቀላቸውም ታውቋል። ዝምታን መርጦ የነበረው ህወት በበኩሉ የሚይላብዬ አስባለ መልስ ሰጥቷል። አፋሮች መሬቴን ወረሩብኝ እንጂ እኔ ጥቃት አልከፈትኩም ብሏል። እንመለስበታለን። የእንግሊዝ መንግስት አብይና ኢሳይያስን ለማደራደር ሚስጥራዊ እንቅስቃሴ ጀመረ። ሁለቱ መሪዎች ወደ ጦርነት ሊገቡ እንደሚችሉ መፈራቱን ተከትሎ ነው ብሪታንያ ድርድር የጀመረችው። ይህ በእንዲህ እንዳለ ጀኔራል አለምሸት ደግፌ በጣም በቅርቡ አሰብ ላይ ጠብቁን ሲሉ ይፋ አድርገዋል። በዝርዝር ይዘነዋል። ትሰሙታላችሁ። የኦሮሞ ነፃነት ሰራዊት አዛዡ ጃልመሮ በሄሊኮፕተር ከሀገር መውጣቱ ተሰማ። ጃልመሮ በቀይ መስቀል እርዳታ ከሀገር መውጣቱ የተነገረ ሲሆን ለምን ከሀገር እንደወጣም ታውቋል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰባዎች ቤተሰቦች ካንዳፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የሚያደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ወደ አፋር ሰብሮ የገባው የህዋት ጦር ዙ 23 እያዘነበ ነው። ከ15 ኪሎ ሜትር በላይ የአፋር መሬት ጥሶ የገባ ሲሆን ከ2ሺ በላይ ሰዎች መፈናቀላቸውም ታውቋል። ዝምታን መርጦ የነበረው ህዋት በበኩሉም የሚይላ ብያስ ባለመልስ ሰጥቷል። አፋሮች መሬቴን ወረሩብኝ እንጂ እኔ ጥቃት አልከፈትኩም ብሏል። ቢቢሲ በአፋር ክልል መንግሥት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጄኔራል ተክላይ ኪዳነም ጥያቄ አቅርቧል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጅትም የለም የሚሉት ብርጋዴ ጄኔራል ተክላይ በምላሹ የአፋር ኃይልና የአራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። በአፋር ራሳቸውን አራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የደረሰውም ጉዳት ደርሶብናል እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለቢቢሲ ተናግረዋል። ብርጋሪ ጄኔራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸው ምላዛት አሃዛም ደስአ ወጅራትና ገርባ አገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 ቀን 2018 ዓ.ም ገረብ አገውና ደደርባ በሚባል አካባቢም ትንኮሳዎችን ፈጽመዋል፣ ጉዳትም ደርሷል በማለት ወንጅለዋል። እንዲያውም እንጠያይቅ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለህዝባችን ግልጽ እናደርጋለን ሲሉም አክለዋል። የትግራይ ክልል ጊዜው አስተዳደር እነዚህን እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊው ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነን ራሳችንን ከመከላከል ውጭ የተቆጣጠርነው የሄድንበት ቦታም የለም ሲሉ የትግራይ ኃይሎችን ተከላክለዋል። የፕሪትሮስ ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጄኔራል ተክላይም ለሌላ ጣልቃ ግብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ ምላሽ ሰጠዋል። የምጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራህ ኦስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትናንት ረቡ ጠዋት ጀምሮም ወደ ቦታ መያዝ እንቅስቃሴ ገብተዋል ሲሉ ለቢቢሲ ተናግረዋል። ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂው ቡድን ቦታ እየያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሣሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀላ አጠናክረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሣሪያዎች ተኩስ መከፈቱን በመጥቀስ በመግለጫ ወንጅሏል። የአካባቢው ነዋሪ በተኩስ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዶም ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪትሮ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ወቅሷል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። ለጋሊ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚያ ግንባር ሁሉ ኃይሉ ገብቷል ብለዋል። ታጣቂው ኃይል ስድስት እና በዚያ አካባቢ መንደሮችን ይዟል ሕዝብ መሰብሰቢያ የሚሆኑ ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ውስጥ ዘልቆ ገብቷል ሲሉ ከሰዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ከአርፋቱ አል ጉቢ፣ ሚልኬ ጎረአይ ጉልዲዳና ዳልጊና የተባሉ መንደሮችን ነው። የእንግሊዝ መንግስት አብይና ኢሳያስን ለማደራደር ሚስጥራዊ እንቅስቃሴ ጀመረ። ሁለቱ መሪዎች ወደ ጦርነት ሊገቡ እንደሚችሉ መፈራቱን ተከትሎ ነው ብሪታንያ ድርድር የጀመረቸው። ይህ በእንዲህ እንዳለ ጄኔራል አለምሸት ደግፌ በጣም በቅርቡም አሰብ ላይ ጠብቁን ሲሉ ይፋ አድርገዋል። የእንግሊዝ መንግስት ኢትዮጵያና ኤርትራ ንግግር እንዲጀምሩ ግፊት ማድረግ መጀመሩን ዞብል ፖስት ለጉዳዩ ቅርበት ያላቸውን የዲፕሎማቲክ ምንጮች ጠቅሶ ዘግቧል። የእንግሊዝ መንግስት ሁለቱ ሀገራት ወደ ውይይት እንዲገቡ ጫና ማድረግ ጀምሯል የተባለው የኢትዮጵያ መንግስት እያሳየ ያለውን የወደብና የባህር በር ብርቱ ፍላጎት ተከትሎ በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት እያየለ በመምጣቱ ነው። የዲፕሎማቲክ ምንጮች መረጃ እንደሚያሳየው ሳውዲ አረቢያ በወቅታዊ የቀይ ባህር አጀንዳ ዙሪያ ሁለቱን ሀገራት እንድታወያይ በእንግሊዝ በኩል ጥሪ ቀርቦላታል ተብሏል። የእንግሊዝ መንግስት ሳውዲ አረቢያ ሁለቱን ሀገራት እንድታቀራርብ ጥሪ ያቀረበው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በፈረንጆቹ አቆጣጠር 2018 ዓ ም ኢትዮጵያንና ኤርትራን ወደ ሰላም በማምጣቱ ረገድ የነብራትን ተሞክሮ ከግምት ውስጥ በማስገባት መሆኑን ምንጮቹ አብራርተዋል። ከዚሁ ጋር ተያይዞ የሳውዲ አረቢያ መንግስት ሁለቱን አገራት ለማወያየት ጥረት ማድረግ ጀምሮ እንደነበርም ባሳለፍነው ሰኔ ወር መዘገቡ የሚታወስ ሲሆን፣ ሂደቱና ውጤቱ ይፋ ባይደረግም በኢትዮጵያና ኤርትራ መካከል ሁለት ጊዜ ውይይት ተደርጎ ያለ ስምምነት መለያየታቸውን መረጃዎች ይጠቁማሉ። የእንግሊዝ መንግስት ሁለቱ ሀገራት ንግግር እንዲጀምሩ ጫና ማድረግ ጀምሯል ከመባሉ ጋር ተያይዞ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤ ላይ የኢትዮጵያን የባህር በር ጥያቄ አስመልክቶ የዓለም አቀፉን ማህበረሰብ አሸማግሉን እያል ነው ሲሉ መደመጣቸው አይዘነጋም። የኢትዮጵያ የባህር በርና ወደ ፍላጎት ወደ ጦርነት ሊያመራ እንደሚችል ጠቅላይ ሚኒስትሩ ራስ ራሳቸው ከህዝብ ተወካዮች ምክር ቤት ፊት ቀርበው መናገራቸው የሚታወስ ሲሆን፣ ሁኔታው ወትሮውንም በጦርነትና ውጥረት ለሚታወቀው የአፍሪካ ቀንድ ሌላ ተጨማሪ ቀጠናዊ ትኩሳትን ይዞ መምጣቱን እየተስተዋለ ይገኛል። ይህንን ተከትሎ ለአፍሪካ ቀንድ ሰላምና መረጋጋት ሲባል ኢትዮጵያና ኤርትራ ንግግር እንዲያደርጉ የእንግሊዝ መንግስት ጫና በማድረግ ላይ ይገኛል ሲሉ የዞብል ፖስት የዲፕሎማቲክ ምንጮች ከጉዳዩ አሳሳቢነት ጋር አያይዘው አስረድተዋል። ይሁን እንጂ ለንግግር ጫና ጣና በመፍጠር ላይ ነው የተባለው የእንግሊዝ መንግስትም ሆነም ወደ ንግግር ገቡ የተባሉት የኢትዮጵያና የኤርትራ መንግስታት እስካሁን ድረስ በጉዳዩ ላይ ይፋዊ አስተያየት አልሰጡም። ኢትዮጵያ ከቀይ ባህር የተገፋችበት መንገድና የባህር በር ጥያቄው አንገብጋቢነት ብሔራዊ አጀንዳ እየሆነ የመጣ ቢሆንም ጥያቄው በምን መልኩ ዘላቂ መልስ ያገኛል የሚለው ጉዳይ ግን በእጅጉ አሳሳቢ መሆኑን በአፍሪካ ቀንድ ቀጠናዊ ጉዳዮች ላይ አስተያየታቸውን የሚሰጡ ወገኖች ሲናገሩ ይደመጣል። እንግሊዝ በእንዲህ መልኩ የድርድር ጥሪ ጀምራለች በተባለበት በዚህ ወቅት ጀኔራል አለምሸት ደግፊ በቅርቡ ቀይ ባህር ላይ ጠብቁን ብለዋል የባህር በር የማግኘት ጉዳይ ጥያቄው ቀርቧል ተነስቷል ብዙዎቹ ሀገሮችም አምነውበታል ያሉት ጀኔራሉም አፈጻጸሙ ላይ ችግር ሊኖረው ይችላል ሊያንገት አግተን ይችላል ጊዜ ሊወስድ ይችላል ግን ኢትዮጵያ የባህር በር የማግኘቷ ጉዳይ የግድ ነው ማግኘቷም አይቀረም ይህ ትልቅ ህዝብ ይህ ትልቅ ሀገር በፍጹም ታፍኖ ሊኖር አይችለም የባህር በር እናገኛለን ይህን የምና የምናገኝበት መንገድ በዋናነት በሰላማዊ መንገድ ነው ብለን ነው የምናስበው፣ በማለት አብራርተዋል። ቀጥለውም ይሄ ከተረጋገጠ ደግሞ እኛም ባህር ኃይላችንን እዛ ላይ አጠናክረን እናዘጋጃለን። ስለዚህ የባህር ኃይል መደራጀቱ የኢትዮጵያን ብሔራዊ ጥቅም ለማስከበር ነው። የባህር በር ካገኘን በኋላም ቀስ ብለን እንደርስበታለን የሚባል ጉዳይ አይደለም። እያዘጋጀን እናቆያለን፣ እናሰለጥናለን፣ ትጥቆቻችንን እናዘጋጃለን። የባህር በሩ በተገኘ ሰዓት ኃይላችንን እናሰፍራለን እንኖራለን፣ የራሳችንን ብሔራዊ ጥቅም እናስከብራለን ሲሉ ተደምጠዋል። አፋር ሲጠበቅ ባህር ዳር ጫፍ ላይ ሞት ሽረት ሆኗል። የባህር ዳር ጫፍ ውጊያው የሻለቃ አዛዦችን ጨመር የተገደሉበት እንደነበር ታውቋል። መከላከያ ሰራዊቱ በጎጃም ቀጠና ከመቶ 30 በላይ የፋኑ ተዋጊዎችን እንደመሰስኩ ሲል በርካታ መሳሪያም እንደማረከም ይፋ ያደረገበትን መግለጫ ይፋ አድርጓል። የፋኑ ኃይሎች በሞባይል ሲስተም የሚፈነዱ አምስት ፈንጂዎችን አጥምደው እንደነበርም ታውቋል። ትኩረት ሁሉ ወደ አፋር ግንባር በዞረበት በዚህን ወቅት በጎጃም ከባድ ውጊያ ሲደረግ ውሏል። ከሰሜን ጎጃም እስከ ምስራቅ ጎጃም እንዲሁም ምዕራብ ጎጃም በመከላከያና በፋኖ ኃይሎች መካከል የበረታ ውጊያ ሲደረግ ውሏል። የዛሬውን የውጊያ ውሎ በተመለከተ መከላከያ ሰራዊቱ ዝርዝር መረጃን ሰጥቷል። በመረጃውም በጎጃም ስምሪት 138 ፋኖዎችን ገድዬ አምሳ የሚሆኑትን አቆሰልኩ ብሏል። ምስራቅዝ በጎዲ ቀበሌም በቲሊሊም በቋሪት በድጋዳሞት በሰከላ፣ በወንበርማና በሌሎችም ቀጠናዎች ከጥቅምት 14 እስከ 26 2018 አደረግኩት ባለው ኦፕሬሽን ነው። በርካታ ፋኖችን ደምስሻለሁ ያለው ሰራዊቱ በሰሜን ጎጃም ዞን በባህር ዳር ዙሪያ ወረዳ የጎዲ ቀበሌና በሰከላ ወረዳ አባስከን ባደረጋቸው ኦፕሬሽኖች 71 የፋኖ ቡድን አባላትን ደምስሻለሁ ያለ ሲሆን ከፍተኛ ሰብዓዊ ኪሳራ አድርሻለሁ ሲልም አክሏል። በምዕራብ ጎጃም ድጋ ዳሞት ቋሪት ወይ ቢኝ ቀበሌና በሌሎች ቦታዎች 19 ፋኖች ሲደመሰሱ 13 ቆስለዋል ይላል። በዋድ በነበረ ስምሬት በተመሳሳይ ድልቀንቶኛል ብሏል። በተመሳሳይ ባዊ ብሔረሰብ አስተዳደር የተሰማራው የክልሉ የጸጥታ ኃይልና የእዙ ሰራዊት ባደረጉት ጽንፈኞችን የገቡበት ገብቶ የመደምሰስ ዘመቻ በቲሊሊ ብቻ 15 ጽንፈኞችን ሲደመሰሱ 20 ቆስለዋል ያለው ሰራዊቱ ምዕራብ ጎጃም አንኩሳል። እናም ዛባ በተደረገው የጸረ ሽምቅ እንቅስቃሴ ሶስት አደገኛ ፋኖች ተገድለዋል ብሏል። የኦሮሞ ነፃነት ሰራዊት አዛዡ ጃልመሮ በሄሊኮፕተር ካገር መውጣቱ ተሰማ። ጃልመሮ በቀይ መስቀል እርዳታ ካገር መውጣቱ የተነገረ ሲሆን ለምን ካገር እንደወጣም ታውቋል። በኦሮሚያ ክልል ውስጥ የትጥቅ ትግል እያደረገ የሚገኘው የኦሮሞ ነፃነት ጦር ከፍተኛ መሪ ጃልመሮ ከፌዴራል መንግስት ጋር ለሚደረገው ከፍተኛ የሰላም ድርድር በዛሬው እለት ከግዥ ቀጠናዎች ወዳልታወቀ ስፍራ መወሰዱ ተሰምቷል። ሆርን ፍሪኩዌንሲ ምንጮችን ዋቢ በማድረግ ባወጣው ዘገባ ጃልመሮ ከታማኛ አባሎቻቸው ጋር በመሆን በዓለም አቀፉ ቀይ መስቀል ኮሚቴ አደራዳሪነትና የደህንነት ዋስትና ሰጭነት በልዩ ሄሊኮፍተር አማካኝነት ከአንድ ሚስጥራዊ ስፍራ ተነስተው ለድርድር ወደ ተዘጋጀው ስፍራ ተጉዘዋል ብለዋል። ምናልባትም ከጎረቤት ሀገራት ኬንያ ወይም ከዚህን ቀደም በተደረገው ታንዛኒያ ሊሆን እንደሚችል ተገምቷል። የቀይ መስቀል ኮሚቴ በጦርነት ቀጠናዎች መካከል የገለልተኝነት ሚናውንና የመንቀሳቀስ ነፃነቱ የሁለቱም ወገኖች መሪዎች በአስተማ የተስማማኝ ሁኔታ ተገናኝቶ እንዲመክሩ ትልቅ ድጋፍ እንደሰጠ ዘገባው ጠቁሟል። የጃልመሮ ወደ ድርድር መድረክ መምጣት በኦሮሚያ ክልል ውስጥ ባሉ የፖለቲካና የደህንነት ችግሮች ላይ ሰፋ ያለ ውይይት ለማድረግ በር መክፈቱ እየተገለጸ ነው። ይሁንና ግን ይህን መረጃ በተመለከተ እስካሁን በመንግስት በኩል የተባለ ነገር የለም። ከዚህ ቀደም በኦሮሞ ነጻነት ጦርና የፌዴራል መንግስት መካከል በታንዛኒያ ድርድር ተካሂዶ እንደነበር የሚታወቅ ሲሆን ድርድሩ ያለ ውጤት ናቀቁ ይታወሳል። የኢትዮጵያ መንግስት ከዚህን በፊት በተለያዩ አጋጣሚዎች የሰላም ጥሪ ሲያቀርብ የነበረ ሲሆን የዛሬው ክስተት የሁለቱ አካላት ለሰላም ያላቸውን ቁርጠኝነት በተግባር የሚያሳይ ነው። በተፋላሚ ወገኖች በኩል የመንግስት የሰላም ጥሪ እውነተኛ አይደለም እየተባለ ምላሽ ሲሰጥበት መቆየቱ የቅርብ ጊዜ ትውስታ ነው።